ሸቃላ ማለት ትርጉሙን ታውቂያለሽ? ሸቃላ ማለት ምን እንደሆነ ታውቂያለሽ? ሸቃላነት ለእኔ ኩራቴ ነው፣ እምኮራበት ስሜ ነው። ሸቃላ ነኝ፣ ሸቃላ ነኝ። የደበራችሁ እየመረራችሁት ዋጡት። አንቺም ከደበረች እኔ ሸቃላ ነኝ። እኔ ለእኔ ለሸቃላዋ ብሎ ነው አገር ለሀገር የሚያቆራርጠው ማለት ነው። ሸቃላ ማለት ትርጉሙን ቢገባሽ ማለት ነው። እሷ ለራሷ ለጸጉሯ ቅባት ሳገዛ ቤተሰቦቿን የምትረዳ፣ ለራሷ ጫማ ሳገዛ ወንድሟን እህቷን የምታስተምር ባሏ ሳይቀር ብር የምትልክለት ቤት ስራ መምጫ ደርሷል የምትል። ኢትዮጵያ ውስጥ አንድ ነገር ቢፈጠር ወይ ደግሞ ሚዲያ ላይ እንደዚህ ሰው ተቸገረ ቢባል የአረብ ሀገር ሴቶች ናቸው ቀድመው እጃቸውን የሚዘረጉት። ማናት? ሸቃላ። እራሷን ዝቅ አድርጋ ለሰው የምትኖር ማናት? ሸቃላ ናት። ሺ በሸቃላነታችን አናፍርም እንኮራበታለን። የምር የሚያሳፍረው ለሰው ልጅ መስረቅ ነው እንጂ መስራት አያሳፍርም። በቃ ሸቃ ለማለት ይሄ ነው ለማግኘት ላቧን ጠብ አድርጋ የሰው እጅ ሳትጠብቅ ከራሷ አልፋ ለሌላ ተርፋ የምትኖር ጠንካራ ታታሪ ሰራተኛ ማለት ነው። በላቧ አዳሪ ሰራተኛ ማለት ነው። እንግዲህ ሶመያ ዛሬ ልክ ልኳን ቡኒን ልክ ልኳን ነግራታለች ከገባት እንደ ሰው ካሰበች ሸቃላ ማለት ምን ማለት ነው በነገራችን ላይ ሸቃላ የሚለውን ቃል ስትጠቀሚ ማንም ሰው ቢሆን ሸቃላ የሚለውን ቃል ሲጠቀም አንድን አንድን አካል አይደለም የሚናገረው ሸቃሎች እኛ ሸቃሎችን በሙሉ ነው እኔም ሸቃላ ነኝ የምትሉ የሸቃላነት ፓወራችንን ማወቅ አለባቸው ጋይስ ማንም እቶ ሸቃላ እያለ ሊፎክርና ና ዝቅ አድርጉ ላይን አይገባም። አሰላሙ አለይኩም ራህመቱላሂ በረካቱ ድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላም ሁኑ ልኝ ፈጣሪ ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እንግዲህ ዛሬ መግቢያ ላይ እንዳስዳመጥኳችሁ ቡኒ ከዚህ በፊት ለሱመያ ሱመያን ስትናገር በቃ ሄዳለች፣ ያችም ሸቃላ ሸቃላነቷ ነው የሚያምርባት ሄዳለች፣ ይቺ ሸቃላ ስትል ነበር። አይታችኋል። እኔም በዛ ዙሪያ ቪዲዮ ሰርቼ ነበረ። ግን ያው ዛሬ ሱመያ ለዛ ቪዲዮ ምላሽ ሰጥታለች ማለት ነው። ብዙ ኮሜንትም እንዳየሁት ከሆነ ከቪዲዮቿ ስር ብዙ ኮሜንት በቃ ሰብስክራይብ እናነሳለን። በቃ ይሄ ቻናል ማድረግ የለበትም በጣም ብዙ ተቃውሞ ነው ያየሁት። አየሽ ቡኒ ማለት ነው፣ አየሽ ሸቃላ ማለት አንቺ አሁን 17 ሺ ሰብስክራይበር 17 ሺ ምናምን ሰብስክራይበር አለሽ አደለ? ከዛ ውስጥ አብዛሃኛው ያንቺ ሰብስክራይበሮች የት ሀገር ሆነው የሚከታተሉ ናቸው ብለሽ ቸክ ብታደርጊ በተለያዩ አረብ ሀገራት ያሉ ሸቃሎች ናቸው ማለት ነው። ሸቃሎች ለአንቺ ከፍታ እየሆኑሽ ባለበት ሰዓት አንድ ሱመያን የተናገርኩ እንዳይመስልሽ ሁሉንም የአረብ ሀገር ሸቃሎች ነው፣ ሁሉንም ነው የተናገርሽው። ያም ደግሞ እኔ አሁን ከቡኒ ንግግር ምንድነው የተረዳሁት? ጋይስ ሸቃላ ወይም ሰራተኛ በእሷ አግል ምን አይነት አስተያየት በቃ እንዴት ዝቅ ተደርጎ ዝቅ አርጋ እንደምታየው ነው የተረዳውት። ምን ያክል ሸቃላ በሷ እይታ በቃ ዝቅ አርጋ እንደምታይ ነው የተረዳሁት። ሸቃላ ማለት ብታቂ ኖሮ ማለት ነው። ሸቃላ ማለት ሱመያም ተናግረዋለች፣ ለሀገሯ ለወገኗ፣ ለቤተሰቧ፣ ለታመመው፣ ለተቸገረው፣ ለሁሉም ደራሽ እራሷ እየቀለጠች ለሌላው መብራት የምትሆን ድንቅ ሴት፣ ድንቅ ፍጥረት፣ ድንቅ ሰራተኛ ማለት ነው። ሸቃላይችናት በትንሽየው ማለት ነው። እና አንዳንዶች ከፍ ሲሉ የአረብ ሀገር ሰዎች የአረብ ሀገር ሴቶችን ለመውቀስ ለመተቸት ይመጣሉ። አንዳንድ አንዳንድ ጊዜ የማየው ነገር የምናየው ነገር አለ በሚዲያ ላይ ማለት ነው። እና እኛ ሸቃሎች ደግሞ በሸቃላነታችን አናፍርም። እንኮራበታለን የምር። የሚያሳፍረው ለሰው ልጅ መስረቅ ነው እንጂ መስራት አያሳፍርም። በቃ ሸቃለ ማለት ይሄ ነው፣ ለማግኘት ላቧን ጠብ አድርጋ የሰው እጅ ሳትጠብቅ ከራሷ አልፋ ለሌላ ተርፋ የምትኖር ጠንካራ ታታሪ ሰራተኛ ማለት ነው። በላቧ አዳሪ ሰራተኛ ማለት ነው። አንቺ ግን ያኔ ስትናገሪ ከምንም አልቆጠርሽውም። ቃሉን ሸቃላ፣ ይቺ ሸቃላ ዛው ትሂድና ሸቃላነት ሆነ የሚያምርባት አልሽ። አይደለ ባንቺ እይታ ሸቃላ ምን ያክል ምን ያክል የጥፍርሽን ቆሻሻ ያክል እንደማታይ ነው የተረዳሁት ። ዛሬ ይቅርታ ጠይቃለች። ዛሬ ይቅርታ ጠይቃለች። እርግጥ ነው ከይቅርታ በላይ ምንም የለም። ግን እንደዚህ አይነት መሰል አስተሳሰብ ያላቸው ሰዎች መጥተው ስለኛ የሆነ በቀ ስለ ሸቃላ ያላቸው አስተሳሰብ እንደዚህ የጠመመና የዘቀጠ ሲሆን፣ እኛ ደግሞ ራሳችንን ማስከበር አለብን። እኛ ሸቃላ የአረብ ሀገር ሴት ለሁሉም ብርታት ናት። ማንኛውም ዩቱበር ማንኛውም የሚዲያ ተጠቃሚ ኦዲንሱን ገብቶ ቸክ ቢያደርግ ባህተለያይ በብዛት በአረብ ሀገር ላይ ያሉ ናቸው ኦዲንሶቻቸው የሚሆኑት ማለት ነው። እና ማስተዋል አለብን። አሁን ብዙ ኮሜንት እንዳየሁት በቃ ሸቃለ ሸቃለ ብላናለች እና በቃ ሰብስክራይብ እናነሳለን። ብዙ ብዙ አይነት ኮሜንት ነው ያየሁት። አየሽ ፓወሩን አየሽ። የሸቃላ ፓወር አየሽው አየሽው። የምትናገሪውን ነገር ተቆጠቢ። ይቅርታ ጠይቀሻል፣ ግን ይህ መንታ እንደዚህ እንደ እባብ የሚውለበለብ ምላስሽን ለማስተካከል ሞክሪ። ሸቃላ ብለሽ ስትናገሪ ሱመያን ብቻ ሳይሆን መላው በተለያዩ አረብ ሀገር ላይ ያለን ሁላችንም ሸቃሎች ነን፣ ሁላችን ሸቃሎች ነን። እኛ በቃ ሰርቶ አዳሪ ማለት ነው። አንቺ ማዋረድሽ ነው፣ አንቺ ዝቅ ማደርግሽ ነው ግን ባንቺ ይታ ዝቅ አድርገሽ የምታይ ከሆነ ይሄ በቃ ሸቃለ ደግሞ ላንቺ ያለውን አስተያየት ሊያሳይሽ ይችላል ማለት ነው እና እኛ የአረብ ሀገር ሴቶች ሸቃሎች፣ ወንዶች የሚሆኑ ሴቶች፣ ሰርቶ የሚያድር ሰው፣ በላቡ የሚያድር ሰው ሊከበር እንጂ ሊናቅ አይገባም። እንደዚህ በቃ ልክ እንደ ቡኒ አይነት መሰል አስተሳሰብ ያላቸው ሰዎች መጥተው ስለኛ የሆነ ነገር ሲሉ እኛ ደግሞ ፓወራችንን በቃ ምን ያክል ሸቃላ ፓወር እንዳላት ማሳየት አለብን። ጋይስ እውነት እንምላችሁ፣ ማንም መጥቶ ሊፈነጭብን አይገባም። የሱመያ ንግግር በጣም ወድጀዋለሁ። በሸቃላነቴ አላፍርም፣ እኮራበታለሁ፣ እየመረራችሁ ዋጡት። በዚህ የሚመራችሁ የማይጥማችሁ ካላችሁ ብላለች። እኔም እንደዛው እስኪ ሸቃላ ነኝ፣ በሸቃላነቴ አላፍርም፣ እኮራበታለሁ የምትሉ ኮሜንታችሁን አስቀምጡልኝ ማለት ነው። ሸቃላ በቃ የኛም ፓወር ማየት አለባቸው። ሀቂቃ ማለት ነው። ይህ የአረብ ሀገር ሰው እንደ እየተከታተላቸው፣ ከፍ እያረጋቸው፣ ጊዜ መስዋዕት አድርጎ አንድ ሰው ኮሜንት የሚጽፈው በቃ እያንዳንዷ ጊዜ፣ እያንዳንዷ ደቂቃ፣ እያንዳንዷ ሰከንድ ዋጋ አላት። በቃ ጊዜውን ሰቶ ኮሜንት ይጽፋል ቪዲዮ ያያል። እንደዛ እንደዛ ሲሆን ከፍ ከፍ ሲሉ ጥግብ ቢሉና ሊፈነጩብን ይፈልጋሉ። ማንም እንዲፈነጭብን አንፈቅድም፣ እኛ የአረብ ሀገር ሸቃሎች ማለት ነው እና በሸቀላነታችን ደግሞ አናፍርም። በቃ አናፍርም። በቃ ሰራተኛ ማለት እኮ ነው። እና ውድ ቤተሰቦች እና ይቅርታ ጠይቃለች። ይቅርታ መጠየቋ መልካም ነው። ያው ሁሉም ሰው ሲንጫጫ ይቅርታ ጠይቃለች አጥፍቶ አንድ ሰው ጥፋቱን አምኖ ይቅርታ ጠይቆ ሁለተኛ ሌላ ጊዜ ካልደገመው ይቅርታም ይቅርታ ታላቅነት ነው ማለት ነው። ከይቅርታ በላይ ምንም የለም። ነገር ግን ዛሬ ሱመያ ከገለጸችው አገላለጽ በቃ እኔም የሷን አይነት ሀሳብ አለኝ። እኔም ሸቃላ ነኝ፣ በሸቃላነቴ አላፍርም፣ እኮራበታለሁ የሚለው ሀሳብ የኔም ስለሆነ በቪዲዮ መጥቻለሁ ማለት ነው ጋይስ። እና ይህን ነው ማለት የፈለኩት የምር ወላይሂ የአረብ ሀገርን ሴት የያዘችውን የሸፈነችውን ገመና በ ለስንቱ ደራሽ እንደሆነች የማያቅሰው እንደዚህ መጥቶ ቢቦርቅ አይገርመንም። ሀቂቃ ማለት ነው እህት ወንድሞቿን ታስተምራለች፣ ቤተሰቦቿን ትረዳለች፣ የታመመውን ትረዳለች፣ የተቸገረውን ትረዳለች። አዛኝነት ባጠቃላይ፣ አረብ ሀገር ኖራ የገባች ሴት ኢትዮጵያ ካለ ሰው ጋር ለመግባባት ልቧ በጣም ነው የሚለያየው። በጣም አዛኝ ናት። ስንት አመት ሙሉ ትምህርት ቤት ገብቶ ከተማረው በላይ አዋቂ አዋቂ ናት፣ አስተዋይ ናት። በቃ ብዙ ነገር ያስተምራል። ሸቃላ ናት። በነገራችን ላይ ስደት ብዙ ነገር ያስተምራልና ይህን ያክል እንደዚህ ዝቅ አርጎ የሚያያት ሁሉ በቃ ሸቃላና ያላከበረ ደግሞ እኛ ክብር አንሰጥም። በቃ እኛ ክብር አንሰጥም። ክብር ለሸቃሎች። በሸቃላነታችን አናፍርም፣ እንኮራበታለን። የምሬን እኮ ነው ጋይስ ግርም ስላለኝ ነው። እዛው ትሂድ፣ በቃ እዛው ሸቃላነት ነው የሚያምርበት። ዝቅ ማረጓ ነው በሷ ቤት ማለት ነው። እና እሷ ዛሬ ይቅርታ ጠይቀች። ሌላም እንደዚህ መጥቶ በቃ የአረብ ሀገርን ሴት ዝቅ ማድረግ ዝቅ ለማድረግ ሲጥር ስናይ እኛ ደግሞ ዝም ማለት የለብንም። ፓወራችንን ማሳየት አለብን። እንዳልኳቸው ሀይላችንን ማሳየት አለብን ለሁሉም እንደዚህ በምትሰራው ገንዘብ ብቻ አይደለም ሸቃላ ለሌሎች የምትተርፈው ለሌሎች እድገት የምትሆነው እ እንደዚህ ሚዲያዎቻቸውንም በመከታተል የምታሳድገው ሸቃላ ናት። ሸቃላን ዝቅ ሲያደርጉ ደግሞ ዝቅ ማድረግ መኖሩን መርሳት የለባቸውም ማለት ነው። አያም ሸቃላ እኔም ሸቃላ ነኝ እኮራበታለሁ የምትሉ ላይ ካድርጉ ጋይስ። በቃ ማንም እንዲፈነጭብን መፍቀድ የለብንም። በርቱ ያላችሁበት ፈጣሪ ይጠብቃችሁ። እንግዲህ አብራችሁ ስለነበራችሁ አመሰግናለሁ። ቡኒም አይለመደኝም ይቅርታ አድርጉ ሊ ብላለች። እንግዲህ ካልተለመዳት ችግር የለውም አይደል? ማስተባበልን ፈልጋ ነው የምን እንደዚህ ነው የልቧን ተናግራ ምናምን የሚል ኮሜንት አለ። አሁ ተናግራለች። ሀቂቃ በጣም ነው የሚያናድደው ንግግሯ። ነገር ግን አንድ ሰው ይቅርታ አቀጠየቀ እንግዲህ ምንም ማድረግ አይቻልም ማለት ነው። እና ውድ ቤተሰቦቼ ሱመያ እኔም ሸቃለ ነኝ በሚለው እኔም እንደዛው ነኝ ማለት ነው። ጋይስ እንግዲህ አላህ የተሻለውን በሀገራችን ላይ ደግሞ የተሻለውን ህይወት ይምረጥልን። እስከዛው ግን በምንሰራው ስራኛ አናፍርም፣ አናፍርም። የምሬ ነው። እንደዚህ ብለው መጥተው ሰው ለማሸማቀቅ ወይም ደግሞ እነሱ ከፍታ ላይ ያሉ አስመስለው ምላሳቸውን የሚሰነዝሩ ሰዎች ቦታ የለንም። እና ይሄን ነው ማለት የፈለኩት ዛሬ ውድ ቤተሰቦቼ፣ በያላችሁበት ፈጣሪ ይጠብቃችሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስኪ 20 ሺ እንግባ ማለት ነው ጋይስ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ፣ እወዳችኋለሁ።